ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስ ዮሃና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆነው ቀዳሚ ወዳደረግነው ዜና አልፋለሁ። ሰላምን በማጽናት የክረምት የበጎ ፈቃድ ስራዎች ላይ አሻራ ማስቀመጥ እንደሚገባ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየው ተናገሩ። በክረምት የበጎ ፈቃድ አገልግሎት በሚሰራው ስራ እስከ 68 ሚሊዮን ብር ወጪ በማዳን ሕዝቡን የልማቱ ተጠቃሚ ለማድረግ እንደሚሰራ ተገልጿል። በጎነትና አንድነት ለኢትዮጵያ ከፍታ አራት በሚል መሪ መልዕክት የ2017/18 የክረምት በጎ ፈቃድ አገልግሎት የማስጀመሪያ መርሃ ግብር በደብረ ብርሃን ከተማ ተካሂዷል። ዮናስ ታደሰ ዝርዝሩን ይዟል። በዚህ የንቅናቄ መድረክ ከተለያዩ ወረዳዎች የተገኙ የስራ ኃላፊዎች የተሰጠውን አቅጣጫ በመቀበል ተግባሩን በቁርጠኝነት እንመራለን ብለዋል። በተለይ ወጣቱ ማህበረሰብ ይህንን ስራ የኔ ነው ብሎ እንዲይዘው ይፈለጋል። የአስተሳሰብ ስራ ተሰርቷል። አጠቃላይ የሚሰሩ የአረጋውያን አቅመ ደካማ ቤቶች የልየታ ስራ ተሰርቷል በቅር ደረጃ የቅድመ ዝግጅት ስራውን ያጠናቀቅንበት ሁኔታ ተፈጥሯል ማለት ነው። እንደወረዳ ማለት ነው። በደም ጦት ምክንያት ሰዎች እንዳይሞቱ የተለያዩ ደሞችን በማሰባሰብ ስራዎች እንሰራለን። በተመሳሳይ በተለያየ ምክንያት ከትምህርት ገበታ ርቀው የቆዩ ሕጻናቶች አሉ፣ ተማሪዎች አሉ። እነሱን በተለያየ ምክንያት ያቋረጡን ትምህርት ድጋፍ ለማድረግ ከመምህራንና በጎ ፈቃድ ሰጪ ወጣቶች ጋር በመሆን የማካካሻ ትምህርቶችን የሚያገኙበትን እንዲሁም በችግር የተጋለጡ ህጻናቶችን የትምህርት ድጋፍ፣ የትምህርት ቁሳቁሶች ድጋፍ ማድረግ አልባሳትም እነዚህ ዩኒፎርም ነገሮችን የመደገፍ ስራ እና በተለይ በአረንጓዴ አሻራ በርካታ ዝግጅቶች ሲደረቁ የተዋል። እንደወረዳም የሰሜን ሸዋ ዞን ዋና አስተዳዳሪ መካች አለማየሁ በመድረኩ ላይ ይሄንን የበጎ ተግባር ለማከናወን የሚያስችል ምቹ ሁኔታ መፈጠር አለበት ነው ያሉት። ግጭት ባለበት ቀውስ ባለበት የበጎ ፈቃድ አገልግሎት ፈተና ውስጥ ይገባል። በጎ ሀሳቢዎች ቢኖሩም ያን በጎ ሀሳባቸውን ተግባራዊ ሊያደርጉበት የሚያስችል አውድ መፈጠር አለበት። ለምሳሌ ከዩኒቨርሲቲ እየተማረ ያለው ወጣት ክረምት ላይ የተማሪ የትምህርት ማጠናከር ስራ ልስራ ካለ ትምህርት ቤቶች ዝግ ከሆኑ በጎ ሀሳብ ስላለው ብቻ ተግባራዊ ማድረግ አይችልም። ይሄ መንገድ ጥገና ላይ፣ አረጋውያን ቤት በመጠገን ላይ ተሰማርቼ ዜጋ መጥቀም እችላለሁ ካለ ይህን የሚችልበት ሁኔታ መፈጠር አለበት ማለት ነው። የሰሜን ሸዋ ዞን ወጣትና ስፖርት መምሪያ ኃላፊ ምትኩ ማሙሽ በበኩላቸው የቅድመ ዝግጅት ስራችንን አጠናቀናል ያሉ ሲሆን በክረምት የበጎ ፍቃድ አገልግሎቱ አጠቃላይ እቅዶችን ተናግረዋል። አጠቃላይ ወደ 780 ሺ የሚሆኑ የማህበረሰብ ክፍሎችን እናሳትፋለን ብለናል። ከዚሁ 65% የሚሆነው ወጣት ነው፣ ወደ 507 ሺ የሚሆነው ከዚህ ተሳትፎ ወደ 1.37 የሚጠጋ ህብረተሰብ ክፍል ተጠቃሚ እናደርጋለን ብለን ነው ያቀርነው። 680 ሚሊየን ብር የመንግስትን የበጀት ክፍተት ሊሞላ የሚችል እቅድ ነው ያቀርነው። የሰሜን ሸዋ ዞን ህዝብ ልበቀና ነው ያሉት ዋና አስተዳዳሪው መካሻ ለማየሁ ይሄንን በተለይ ማመራሩ በአግባቡ በመጠቀም ውጤታማ ስራ መስራት አለብን ሲሉ መልእክት አስተላልፈዋል። በሰላም መታጣት ምክንያት የተቋረጠውን ትምህርት ተማሪዎቻችን ወደ ትምህርት ቤት ማምጣት አንድ ስራ ነው። ክረምት ላይ ደግሞ ማካካሻ ትምህርት እንዲሰጥ ማድረግ ሌላ ስራ ነው ማለት ነው። የአረጋውያን መኖሪያ ቤት የማደስ በአዲስ የመስራት በእያንዳንዱ ወረዳ የሚቆጠር ስራ መሰራት አለበት። ዞናችን በቅልቦች የተሞላ ዞን ነው፣ ያለውን የሚሰጥ ህዝብ፣ ለሌለው የሚሰራ ህዝብ። ይሄን እንደ እድል ተጠቅመን ህዝባችን ከዳር እስከ ዳር በማሳተፍ አመራሩ ራሱ ባለሙያው ራሱ ግንባር ቀደም ሆኖ ይሄ ተግባር ውጤታማ እንዲሆን በደንብ መስራት ያስፈልጋል ማለት ነው። በዚህ መድረክ ከወረዳ ከዞንና ክልል ባለሙያዎችና አመራሮች ተገኝተዋል። ሰራተኞች የሚሰሩበት ቦታ ለስራ የተመቸ እና ለአደጋ የማያጋለጥ መሆን ይኖርበታል ሲል የሰሜን ሸዋ ዞን አስተዳደር ገለጸ። ድርጅቶች የሰራተኞች መብት እንዲጠበቅና የተሻለ የስራ አካባቢ እንዲኖር ማድረግ ቀዳሚው ተግባራቸው ሊሆን እንደሚገባም ተመላክቷል። በተለያዩ የግል ድርጅቶች የተቀጠሩ ሰራተኞች ጤናማ የኢንዱስትሪ ግንኙነት በመፍጠር መብትና ደህንነታቸውን ለማስከበር ያለመ የውይይት መድረክ ተካሂዷል። ስንታየው ኃይሉ ተጨማሪ አላት ጤናማ የአሰሪና ሰራተኛ ግንኙነትን በመፍጠር የሰራተኛው መብትና ደህንነት በማስከበር በተለያዩ የግል ድርጅቶች የተቀጠሩ ሰራተኞች መብታቸው ሳይጣስና ና መሟላት የሚገባቸው ጉዳዮች የተሟሉላቸው እንዲሆኑ ለማስቻል ያለመ የውይይት መድረክ የሰሜን ሸዋ ዞን ስራና ስልጠና መምሪያ በደብረ ብርሃን ከተማ አካሂዷል የአሰሪና ሰራተኛ መልካም ግንኙነት መኖር ስራ ሳይበደል እንዲሰራ የሚያደርግ መሆኑን ያነጋገርናቸው የመድረኩ ተሳታፊዎች ነግረውናል አሰሪና ሰራተኛ ተመካክሮ ሲሰራ ውጤታማ ይሆናል። ሰላማዊ ኢንዱስትሪ ይፈጠራል። ሰላማዊ ኢንዱስትሪ ሲፈጠር ውጤታማ ውጤት ይመጣል። በሁለትዮሽ ምክክር ተመካክሮ ስራዎች እንዲሰራ ያገኘንበት ጥሩ የሆነ ግንዛቤ ነው ብዬ ነው ማመን። አሁን ይሄ ማህበሩ ራሱ ጥቅሙ ምንድን ነው? ዋናው አላማው ወደ ሌላው ወደ ህግ ካለመሄድ እዛው በመፍታት ላይ ነው ያለነው ማህበሩ የተቋቋመበት ዋናው እየጠቀመን ያለው ወደ ሌላ አናሄድም ያሉን ችግሮች እዛው እየፈታን ያው ጥቃቅን ችግሮች ናቸው። ድርጅቶች ለሰራተኞቻቸው መብት መጠበቅና የተሻለ የስራ አካባቢ እንዲኖር ማድረግ ቀዳሚው ተግባር መሆኑን ያነሱት የሰሜን ሸዋ ዞን ስራና ስልጠና መምሪያ ኃላፊ ብርሃን ጨርቆስ የግንዛቤ ፈጠራ ስራ ለአሰሪና ሰራተኞች የሚሰጥ መሆኑን አንስተው በአሰሪና ሰራተኛ አዋጁ ላይ ያሉ መመሪያዎችን በማያከብሩ ላይ እርምጃ እንደሚወሰድም ገልጸዋል። በዚህ ውስጥ አብዛኞቹ ግንዛቤውን ወስደ ወደ ተግባር ይገባሉ በዚያው ልክ ደግሞ ይህን አዋጅ አጅ ማይተገብሩ እልፍ ሲል ሰራተኛ ሲደራጅ ማህበር ሲደራጅ እንደ ስጋት የሚያውና በተለይም ደግሞ ሰራተኛ ከተደራጀ መወጋች ነው መብቱን እልፍ ያስከብርብናል የሚል አመለካከት ስላለ ይህን ዝንፈት ለማረም ከአሁን በኋላ አጠቃላይ አዋጁን ፕራክቲካሊ የተገበርነው አለ። ቀጥለንም ደግሞ በተጨባጭ የምን ተገብር ይሆናል ማለት ነው። ሰራተኛ ማህበር ማደራጅ እልፍ ሲል ደግሞ የህብረት ስምምነት መፈጸም ለእነሱም ደግሞ በጣም አዋጭነት አለው ማለት ምክንያት በሁለትዮሽ ምክክል ጉዳያቸው እዚያው ቢያልቅ የበለጠ ፋብሪካው ተርፋማ ይሆናል። በተለይም ሰራተኛው ደግሞ መብትና ድነቱ ይጠበቃል የሚል እምነት ስላለን በእኛ በኩል ራሱን አስችለን በጥብቅ ዲስፕሊን የምንመራው የስራ ዘርፍ ነው ማለት። ቀጣሪ ድርጅቶች ውል ገብተው የውል ስምምነትን መሰረት አድርገው ከሰራተኞቻቸው ጋር እንዲግባቡ በማድረግ ረገድ የተሰሩ ስራዎች ያመጡት ለውጥ ቢኖርም አሁንም የሚታዩ ከአሰሪዎች የሰራተኞችን መብት የማይጠብቁ ነገሮች፣ እንዲሁም ከሰራተኞች ደግሞ በድርጅቶች ላይ የስራ ግዴታን አለመወጣት የሚታዩ ጉድለቶችንም በቅርበት ክትትል እየተደረገ እንደሚሰራም ነው አቶ ብርሃን የጠቆሙት። ከሰራተኞች ሌሎችም አካባቢ ዝንባሌ አለ። ይሄ ተደራይቶ ያለውን አግባብ መፈረጅ እንደዚህ አይነት ስላለ ሁለቱንም እኩል ፍትሀ የሆነ ነው የማረም ስራ የምንሰራ ማለት ነው። እዚህ ጋር ማህበራዊ ፍትሀይነት በግድ ይላል ማለት ነው። ማህበራዊ ፍትሀይነት ደግሞ በአዋጃችን ውስጥ ተቀምጧል ማለት ነው። እልፍ ሲል የአመለካ ግዝፎች ካሉ ደግሞ በግንዛቤ ጭምር የማሳደግ ስራ እንሰራለን። በዞኑ የሚገኙ አምራች ኢንዱስትሪዎች ወደ ስራ ያስገቡት በርካታ የሰው ኃይል ቢሆንም አሁንም የሰራተኞች አያያዝ ላይ የሚታዩ ጉድለቶች ግን መስተካከል እንደሚገባቸው የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ ተናግረዋል። ሰራተኛ ማህበራት መደራጀት አለባቸው የሚለው ለዚህ ሰራተኛ ትንሽ ትከፍላለ ለወንድ ሰራተኛ ብዙ ትከፍላለ አይበርም። ስለዚህ እነዚህ ቀይ መስመሮች መስተካከል አለባቸው። ያላስተካከለች በፍቅር ታስታቱ ስራና ስልጠና ኢንቨስትመንት የመጣችሁ በአስቸኳይ ይሄ መጓደል ያለባቸው አምራች ኢንዱስትሪዎችና ቀጣሪ ተቋማት ማረም ያስፈልጋል። አሰሪና ሰራተኛ የሚጠበቅባቸውን ግዴታ በመወጣት መብታቸውን በማስከበር ትርፋማ እንዲሆኑና ሰራተኛው በእኔነት ስሜት እንዲሰራ ባለድርሻ አካላት የበኩላቸውን መወጣት እንደሚገባቸውም ተመላክተዋል። የፕላስቲክ ብክለትን ለመከላከል በሀገር አቀፍ ደረጃ በዘመቻ እየተሰራ መሆኑን የአካባቢ ጥበቃ ባለስልጣን አስታወቀ። መልሶ መጠቀም የማንችላቸው የፕላስቲክ ምርቶችን ማምረት እና መጠቀምን አዋጁ ቢከለክልም ተኪ ምርቶችን ለመጠቀም እየተሰራ መሆኑን ባለስልጣን መስሪያ ቤቱ ገልጿል። ቴዎድሮስ ደሴ በከተሞች የሚስተዋለውን የደረቅ ቆሻሻ ብክለት ለመከላከል በአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አያያዝና አወጋገድ ስርዓት አዋጅ ተሻሽሎ መጽደቁ ይታወሳል። አቶ አሲዩን አለሙ በአካባቢ ጥበቃ ባለስልጣን የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ ናቸው። በአዲስ ተሻሽሎ የጸደቀው አዋጅ በፊት በከተሞችና በገጠር የሚከሰትን የደረቅ ቆሻሻ ብክለትና ብክነት ለመከላከል የማያስችሉ አሰራሮችን ሊያሰሩ በሚችሉ መንገድ መዘጋጀቱን አንስተዋል። አዋጁ ከጸደቀ ሰኔ ወር ጀምሮ የፕላስቲክ ምርትን በአግባ ዘገባው በመጠቀም የአካባቢ ብክለትን ለመከላከልና ብዝሃ ህይወትን ለመጠበቅ እንደ ሀገር ትኩረት ተሰጥቶ በዘመቻ እየተሰራ መሆኑን አንስተዋል። ከፕላስቲክ ብክለት በአካባቢ ላይ በሰው ጤና ላይ፣ እንደዚሁም በብዝሃ ህይወት ላይ በስነ ምህዳር ላይ ከፍተኛ ጉዳት ያስከትላል። ፕላስቲክ ብክለት መከላከል፣ አፈርን የውሃን ብክለት መከላከል፣ የአየርን ብክለት መከላከል፣ እንደዚሁም ከድምፅ ብክለት ጋር ተያይዞ የሚመጡ ጉዳዮችን እንደዚሁም የዚህ አካባቢና ማህበረሰብ ተጽዕኖ ግምገማ ላይ ያለን ግንዛቤ ለማስፋት ሰፊ ስራዎች ተሰርተዋል። በዛም ከ10 ሚሊዮን ህዝብ በላይ ተደራሽ የተደረገበት እንደ ሀገር ብዙ ተሳትፎ የነበረበት ፖለቲካ አመራሩ በቁርጠኝነት ጉዳዩን ወስዶ ታች ድረስ የግንዛቤ ስራ የተሰራበት ሁኔታ ነው ያለው። በአዲስ ተሻሽሎ በጸደቀው የፕላስቲክ ቆሻሻ አያያዝና አወጋገድ አዋጅ ላይ ማህበረሰቡ የተዛባ ግንዛቤ እንዳለው የገለጹት አቶ ሲሆን አዋጁ መከልከል ሳይሆን በሰውና በአካባቢ ጤና ላይ ጉዳት ሊያደርሱ የሚችሉ የፕላስቲክ ምርቶችን ከጉዳት ለመከላከል የሚያስችል ነው ብለዋል። ፕላስቲክን መጠቀም አይቻልም የሚል አዋጅ የለንም። እኛ በምንኖርበትም በምንሰራበትም ቦታ ከግማሽ በላይ የሚሆኑ የፕላስቲክ ምርቶች ናቸው። እነዚህ የፕላስቲክ ምርቶች አደገኛ ሆነው ሰው ጤና ላይ ከፍተኛ ጉዳት ያላቸው፣ በአካባቢ ጤና ላይ ከፍተኛ ጉዳት ያላቸው እነዛን ምርቶች አደገኛ የሆኑ የአደገኝነት ባህሪ ያላቸው ኬሚካል ይዘት አላቸው ፊዚካሊ ወደ አካባቢ ሲለቀቁ በአፈር ላይ፣ በውሃ ላይ፣ በአየር ብክለት ላይ የሚያደርሱት ዳግም ጥቅም ላይ በማይውሉ የዚህ የሰርኩላር ኢኮኖሚ መርህን የማይከተሉ ፕላስቲኮች ጉዳት ይደርሳል። ትኩረቱ ያደረገው ፕላስቲክን መከልከል አይደለም፣ በሰው ጤና ላይ የሚያደርሱት ጉዳት ከፍተኛ የሆኑትን ለመከላከል የሚያስችልበት ስርዓት እንዲኖር ነው። እንደ አቶ አሲሁን ገለጻ መልሶ መጠቀም የማንችላቸው የፕላስቲክ ምርቶችን ማምረትና መጠቀም አዋጁ ቢከለክልም፣ ይህ ተግባራዊ የሚሆነው አሁን ላይ ሳይሆን አዋጁ በነጋሪት ጋዜጣ ታትሞ ከወጣ በኋላ ነው። ዳግም ጥቅም ላይ ማናውላቸው ፕላስቲኮች አሁን ተግባራዊ የሚሆነው እንግዲህ በነጋሪ ጋዜጣ አዋጁ ታትሞ ከወጣ በኋላ ስድስት ወራት ጊዜ ይኖራል። ሰው በቤቱም ሊኖር ይችላል፣ በሱቅም ያሉ ሊኖር ይችላል የተከማቸ በተለያየ መንገድ ተመርቶ ስቶክ ላይ ያላቸው ተቋማት ሊኖራሉ ሊኖሩ ይችላሉ። ስለዚህ ይሄኛው አዋጁ ላይ በየትኛውም ማግባብ ፕላስቲክ ከረጢትን ማምረትም መጠቀምም እንደዚሁም ማከፋፈል፣ ሌሎች ጉዳዮችንም ይከለክላል። ግን እስከ ስድስት ወር ባለው ጊዜ ተኪ ምርቶች ያንን ሊተካ የሚችል ምርት ወደ ገበያ ስርዓቱ እንዲገባ የተለያዩ ውይይቶች፣ ንግግሮች ይፈልጋል። እንደዚሁም ያኛውን የምርት የነበረ ደግሞ እየቆመ እየቀነሰ የሚመጣበት ሁኔታ ነው የሚኖረው። ዛሬ ጀምሮ አቁሙ የሚል እንትን አይደለም የተሰጠው። ኢትዮጵያ ውስጥ ከሚታየው የፕላስቲክ ቆሻሻ ብክለት 34 ከመቶ የሚይዘው የለስላሳ መጠጥና የውሃ መጠጥ መያዣ ኮዳ መሆኑን ከባለሥልጣን መስሪያ ቤቱ የተገኘው መረጃ ያመላክታል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል፣ ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። ሀገራዊ አንድነትና አብሮነትን በማጠናከር ረገድ የጎላ ሚና ያላቸውን የወል ታሪኮች ማሳደግ ይገባል ሲሉ የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ከፈና ኢፋ ተናገሩ። በነጠላ ትርክት ምክንያት ለሚፈጠሩ ችግሮች መፍትሄው ለአሰባሳቢ ትርክት ትኩረት መስጠት ነው ብለዋል። ሰለሞን አሰፌ ኢትዮጵያ በርካታ የሆኑ የጋራ ማንነቶችን ያቀፈች፣ ህዝቦቿ በህብረ ብሔራዊ ወንድማማችነትና እህትማማችነት እሳቤ የሚኖሩባት ታላቅ ሀገር ናት። ኢትዮጵያውያን የወል ታሪክ ያለን በጋራ ደማቅ ታሪክን የጻፍን ታላቅ ህዝቦች ነን ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የህዝብ ተወካዮች ምክር ቤት አባሉ ዶክተር ከፈና ኢፋ። በደስታ ጊዜ ብዙ ብዙውን ጊዜ አብረን አሳልፈናል። በድል ጊዜ አብረን አሳልፈናል። በችግር ጊዜ በመከራ ጊዜም ደግሞ እንደዛው አብረን አሳልፈናል። በድል ጊዜ ለምሳሌ እንግዲህ በዓለማችን ላይ ያልተገዛች ሀገር ብትኖር ኢትዮጵያ ነች። ኢትዮጵያ ሊወሯት እስከ አፈንጫቸው ታጥቆ የመጡትን የአውሮፓ ወራሪዎችን በጋራ ሆኖ በመመከት በጋራ ሆኖ በመፋለም ይሄ በጋራ ያለን የኢትዮጵያዊነት እሴት ነው። አፍሪካ ብቻ ሳይሆን መላ ጥቁር ህዝብ የሚኮራበት የአድዋ ድል በብሔር እየተለያየን ነው እንደ የተዋጋ ነው፣ በጋራ ሆነን ነው የተዋጋ ነው። ስለዚህ እንደዚህ አይነት የጋራ የሚያደርጉ ነገሮች ላይ መስበክ መቻል አለብን። ትውልዱን በዚህ መልኩ መቅረጽ እጅግ አስፈላጊ ስለሆነ የጋራ ታሪኮቻችንን ማጠናከር አንድነታችንን በታሪክ እንድናጸናና እንድንጽፍ ከማድረግ ባለፈ በሀገር ደረጃ የጋራ የሚያደርጉንን ገዢ ትርክቶች በመገንባት ረገድ ህብረ ብሔራዊ አንድነትን ማጽናት ይገባል ብለዋል ዶክተር ከፈና ኢፋ። ኢትዮጵያ እንግዲህ ዳይቨርሲቲ ያላት ሀገር ናት። የጋራ ትርክት የወልድ ትርክት እየገነባ በዚህ ውስጥ ደግሞ ዳይቨርሲቲዎች አሉ። የተለያየ ቋንቋ አለ፣ የተለያየ ሃይማኖት አለ፣ የተለያየ ባህል አለ። እነኛ መከበር መቻል አለባቸው። ዳይቨርሲቲው ወይም ብዝሃነቱ እንደተጠበቀ ሆኖ መጠበቅ መቻል አለበት። የጋራ ወልን የጋራ ትርክትን ደግሞ በዛ ውስጥ በዛ ሂደት ውስጥ መገንባት መቻል አለብን። ህዝቦችን ማስተማር መቻል አለብን። ልጆቻችንን ማስተማር መቻል አለብን። ኢትዮጵያዊነትን ማስተማር መቻል አለብን። ኢትዮጵያ ውስጥ የተፈጠሩና እየተፈጠሩ ያሉ ችግሮች ዋነኛ መነሻቸው ነጠላ ትርክት መሆኑን የሚናገሩት ዶክተር ከፈና ኢፋ ለአሰባሳቢ ትርክት ትኩረት መስጠት የተሻለው መንገድ እንደሆነም ጠቁመዋል። በየብሔረሰቡ ማህበረሰቡን አንድ ላይ የሚያደርጉ ማህበረሰቡ የማህበሩ ማህበረሰቡን የሚገዙ ስርዓቶች ሚና መጫወት መቻል አለባቸው። ከሚከፋፍሉን ትርክቶች ይልቅ የጋራ በሚያደርጉን ትርክቶች ላይ ትኩረት ማድረግ መቻል አለባቸው። ያ ሲሆን ነው ለወደፊቷ ኢትዮጵያ የተሻለች ሀገር መገንባት የምንችለው ማለት ነው። ስለዚህ እነኚህን ጠቀስኳቸው እንጂ ሌሎች የሚመለከታቸው በሙሉ እዚህ ውስጥ መስራት መቻል አለባቸው። ይሄ የእያንዳንዱ ዜጋ አስተዋጽኦ ማድረግ መቻል አለበት። ትውልዱ ከከፋፋይ ህሳቤዎች ራሱን ማራቅ፣ በጋራ የሚያቆሙ የሚያሰባስቡና የሚያግባቡ የወል ትርክቶችን ማጉላት እንደሚጠበቅበትም ዶክተር ከፈና ኢፋ አሳስበዋል። አጫጭር ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መሰረት መቅጫት አቀርባቸዋለች። ተከታት ኢትዮጵያ በአራተኛው የዘላቂ ልማት ፋይናንስ ኮንፈረንስ ላይ እየተሳተፈች ትገኛለች። በግብርና ሚኒስትር ዶክተር ግርማ መንቴ የተመራ የኢትዮጵያ የልኡክ ቡድን በሲቪያ ስፔን እየተካሄደ ባለው አራተኛው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ እየተሳተፈ ይገኛል። የግብርና ሚኒስትሩ ዶክተር ግርማ ምንቴ ኢትዮጵያ በሌማት ትሩፋት ያስመዘገበችውን ውጤት በኮንፈረንሱ ላይ በተሞክሮነት ከማጋራት በተጨማሪ ኢትዮጵያ የምግብ ዋስትናን ለማረጋገጥ የምታደርጋቸውን ሌሎች ሰፋፊ ጥረቶች እንደ ልምድ የሚያቀርቡ ይሆናል። የኮንፈረንስ የዘላቂ ልማት ግቦችን እንደ አውሮፓውያን አቆጣጠር በ2030 ለማሳካት በዋናነት ማነቆ የሆነውን የልማት ፋይናንስ ችግሮች ለመፍታት የመፍትሄ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። ዘገባው የውጭ ጉዳይ ሚኒስቴር ነው። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻል እና የውጭ ድርጅቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ እያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር እንደገለጹት የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላትን ማስፋፋት አስፈላጊ ነው ብለዋል። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻል እና የውጭ ድርጅቶች በቡና ዘርፍ እንዲሰማሩ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። ባለፉት የለውጥ ዓመታት ለቡናው ዘርፍ የተሰጠው ልዩ ትኩረት የቡና ስትራቴጂ መተግበሩና የመዋቅር አደረጃጀትና መመሪያዎችን የማሻሻል ስራዎች ተጨባጭ ለውጥ እንዲመዘገብ ማስቻላቸውን አክለዋል። በዘርፉ የመጡ ለውጦች በቅርብ ዓመታት ውስጥ ከቡና ውጭ ንግድ የሚገኘውን ገቢ ከሶስት እጥፍ በላይ እንዲያደግ አስችሏል ብለዋል። በበጀት ዓመቱ 11 ወራት 28887 ቶን ቡና ወደ ውጭ ለመላክ ታቅዶ 49605 ቶን ቡና መላኩንና ከፍተኛ ገቢ መገኘቱን ገልጸዋል። መረጃው የግብርና ሚኒስቴር ነው። የተለያየ ማህበራዊ እሴት ያለን ህዝቦች ነን። በጋራ ጉዳዮቻችን ላይ መስማማት መቻል አለብን። መጀመሪያ ማድረግ ያለብን ይሄ የውል ትርክት ግንባታን ማሳደግ፣ ከአሁኑ ትውልድ ጋር ሊሄድ የሚችል ሊጣጠም የሚችል የታሪክ ህሳቤ መገንባት መቻል አለብን። እንደ ሀገር በጋራ መቆም አለብን። ጥላቻ የሚዘራ እንጂ ያለፉት ታሪኮቻችን ታሪክ ነው እንዲመዘገቡና ከዚህ ተምረን ደግሞ የተሻለ አገር መገንባት እንድንችል አይደለም ስትርኩልን የነበረው ሀገራዊ አንድነትና መግባባትን ለማጎልበት እዚህ ላይ ቆመን የጋራ በሚያደርጉን ነገሮች ላይ እንስራ። ጥያቄዎች ሁሉ የሚፈቱት የመጨረሻው ነገር በጠረጴዛ ዙሪያ ነው። አንድ ቀን ኢትዮጵያ እንደ ጫጩቷ እንቁላሉን ሰብራ መውጣቷ አይቀርም። ይህን የሚያደርግ ኢትዮጵያ መፍጠር መቻል አለብን። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችንን ነው። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። ጤና ይስጥልን።